በበጎም ሆነ በክፉ ስማቸው በመላው ዓለም ይታወቅም ነበር። የዓለም መገናኛ ብዙሃን ስማቸውን ሳይጠሩ ውለው አያድሩም። ዶክተር ሐሰን አብደላ አልቱራቢን አግኝቶ ማወያየት የማይሻ ጋዜጠኛ አይገኝም። በፖለቲካዊ አመለካከታቸው የሚጠሏቸውም ቢሆኑ ያደንቋቸዋል። ብልህ ትጉህና ብልጣብልጥ የሚሰኙ ጋዜጠኞች ከሚዘረጉባቸው አስጨናቂ የጥያቄ መረቦች በማፈትለክ ረገድ ተወዳዳሪ የላቸውም ይባል ነበር። አልቱራቢ በአንድ ወገን ወደ አምልኮ የተጠጋ ፍቅርና አክብሮት የተቸራቸው ነበሩ። በሌላ ወገን ደግሞ የሞት ያህል የሚጠሉና ምናልባትም የሚፈሩ ነበሩ። አልቱራቢ የአንድ የዝነኛ ቃዲ ዳኛ ልጅ ነበሩ። ሁለተኛ ደረጃ ትምህርታቸውን ሀንቱ በተሰኘ የፖለቲካ መሪዎች ልጆች የሚማሩበት ትምህርት ቤት አጠናቀቁ። ከካርቱም ዩኒቨርሲቲ ኮሌጅ በመጀመሪያ ዲግሪ ተመረቁ። ከእንግሊዝ ሀገር ደግሞ የማስትሬ ዲግሪያቸውን አገኙ። ዶክትሬታቸውን ከፓሪስ ተቀበሉ። በብዙ አረብ ሀገራት ሕገ መንግሥታት ቀረጻ ላይ ተካፍለዋል። የቀድሞ የሱዳን ጠቅላይ ሚኒስትር የሳዲቅ አልማዲን እህት አግብተው አምስት ልጆችንም ወልደዋል። አልቱራቢ አምስት ታላላቅ የዓለም ቋንቋዎችን አቀላጥፈው ይናገራሉ። ጀርመንኛ፣ ፈረንሳይኛና እንግሊዝኛ ከፊሎቹ ናቸው። በተጨማሪም በምሥራቅ ሱዳንና በኤርትራ የሚነገረውን ትግረ የሚባለውን ቋንቋ የአገሬው ተወላጆችን ያህል ይናገራሉ። እኚህን ሰው በ1991 ዓ ም መሐመድ ጠሃ ተወከል ካርቱም ባለው መኖሪያ ቤታቸው ውስጥ ተገኝቶ ስለ ኤርትራው ፕሬዚደንት ኢሳይያስ አፈወርቂ ምን ይላሉ ብሎ አነጋግሯቸው ነበር። እንመለከተዋለን። ጋዜጠኛው መጀመሪያ ያቀረበላቸው ጥያቄ የኢትዮጵያና ኤርትራ ውዝግብ ዱብ ዕዳ ያልሆነበትም አላቸው። አልቱራቢ መለሱ። በአቶ ኢሳይያስ አፈወርቂ ዙሪያ አይሆንም ተብሎ የሚገመት ነገር የለም ሁሉም ነገር ይሆናል። ስለሆነም ሰውየውን በጥልቀት በሚያውቋቸው ሰዎች ዘንድ ዱብዳ ነው ለማለት አያስደፍርም። ኢሳይያስ በተንቀሳቃሽ መድፍ ይመስላል፣ በየትኛውም አቅጣጫ እንደሚተኩስ አይታወቅም። ኢሳይያስ ባልተጠበቀና ባልታሰበ ወቅት አደጋ ማድረሳቸው ምንጊዜም የሚያጋጥም ነው። ይሁን እንጂ በኢትዮጵያ ላይ የፈጸሙት ወረራና ድርጊት የአፈጻጸሙ ሁኔታ ሲታይ ምናልባት ዱብዳ ነው ሊባል ይችል ይሆናል። ኢሳይያስ በየመን በጅቡቲና በሱዳን ላይ የፈጸሙት ድርጊት ምክንያትነት የለው። በኢትዮጵያ ላይ የፈጸሙትን ወረራ የሚደግፍ ምክንያት ፈጽሞ የለም። ችግር ቢኖርም እንኳ በጠረጴዛ ዙሪያ በሚደረግ ውይይት ሊፈታ ይችል ነበር። በውይይት ሊፈታ አይቻልም ለማለት የሚያስችል ምክንያት አልነበረም። ወረህ ተደራደር የሚለው የአቶ ኢሳይያስ አፈወርቂ አዲስ የፖለቲካ ቀመር ተቀባይነት የለው ብለው መልስ ሰጡ ጋዜጠኛው ቀጠለ እርሶ ይህን ይበሉ እንጂ መንግሥቶ የኢሳይያስን አስተዳደር በተመለከተ የሚከተለው ፖሊሲ ግን እጅግ የረገበና ገለልተኛ አቋም ያለው ይመስላል በጉዳዩ ላይ ያለውትን አስተያየት ቢሰጡን አላቸው አልቱራቢ መለሱ በግሌ ኢሳይያስ አፈወርቂ ጋር የሚደረግ ግንኙነቶች መሆኑ ማናቸውም ስምምነቶችና ውሎች ከጊዜ ማባከን በስተቀር የሚፈይደው ነገር የለም ኢሳይያስ በመልካም የጤንነት አቋም ላይ ያሉ አይመስለኝም። ከበጎ መንፈስ የሚመነጭ የድርድርም ሆነ የመዋዋል ሐሳብ በእርሳቸው ዘንድ አይታወቅም። አካሄዳቸው ሁሉ ሸር የተሞላበት ነው። ከቅርብ ጊዜ ወዲህ አንዳንድ አረባውያን ወዳጆቻችን በኤርትራና በሱዳን መካከል የተፈጠረውና በርካታ ዓመታት ያስቆጠረው ውዝግብ በሰላማዊ መንገድ ሊፈታ ይችላል በማለት ያመኑበትን ሐሳብ ይዘው መጡ። እኛም ስለ ኢሳይያስ አፈወርቂ ተለዋዋጭና መሠሪ ስብዕና የጠለቀና የመጠቀ ግንዛቤ ስላለን ሰዎቹን የዲፕሎማሲያዊ ሽንገላ ባልተለየ ሁኔታ አዳምጠናቸዋል። ጥረታቸውን ብናደንቅም በኢሳይያስ አፈወርቂ ስብዕና ላይ ያላቸውን የተሳሳተ ግምት ሳንታዘብ አልቀረንም። ኢሳይያስ በሱዳን ላይ ትውልድ የማይረሳው በደል ፈጽመዋል። ስለሆነም የሽምግልና ሐሳብ ይዘው ለመጡ አረባውያን እንግዶቻችን ከኢሳይያስ መንግሥት ጋር ለመደራደር ቅድመ ሁኔታዎችን አስቀምጠናል። ከሁሉ በፊት የኤርትራ መንግሥት በዓለም ዕውቅና ካለው ሕጋዊ መንግሥት ላይ ቀምቶ የመንግሥት ተቃዋሚዎችን ለሚሉ ታጣቂ ወንበዴዎች ያስረከበውን የሱዳን መንግሥትን ኤምባሲ ሕንፃ እንዲመልስ፣ ሁሉንም የሱዳን መንግሥት ተቃዋሚዎችን ከኤርትራ ምድር እንዲያባረር የሚጠይቁ ቅድመ ሁኔታዎች ነበሩ። በእኛ በኩል የቀረቡት ሐሳቦች በሌላ በኩል ደግሞ የኢሳይያስ አፈወርቂ ጦር በድንበር አካባቢዎች የሚፈጽመውን የወረራና የትንኩሳ ድርጊት እንዲያቆም የሚጠይቅ ሐሳብ ነበር ያቀረብ ነው። እስካሁን የተጨበጠ ቁም ነገር አልተገኘም። የአንዲት ዓለም አቀፍ ዕውቅና ያላት አገር ኤምባሲ ነጥቆ ለተቋሚዎች ሲሰጥ ይህ በታሪክ የመጀመሪያው እንደሆነ ሊታወቅ ይገባል። ወደ ተነሳው በነጥብ ልመለስና እኔ በግሌ ከኢሳይያስ ጋር የሚደረጉ ውይይቶች ጊዜ ከማባከን በስተቀር የሚፈይዱት ቁም ነገር ይኖራል የሚል እምነት የለኝም፣ በማለት በ1991 ዓ ም መልስ ሰጥተዋል። ቀጣይ ጥያቄም ቀርበውላቸዋል። በእርሶና በኢሳይያስ አፈወርቂ መካከል እጅግ የጠበቀ ግላዊ ወዳጅነት እንደነበር ይታወሳል። ኢሳይያስ በጽሕፈት ቤቶ ብቻ ሳይሆን በመኖሪያ ቤቶም ጭምር ቤተኛ እንደነበረ ግልጽ ነው። አሁን ምን ተፈጠረ? እርስዎ ኖት ወይስ ኢሳይያስ ናቸው የተለወጡት? ተባሉ። አልቱራቢ መለሱ። የአቶ ኢሳይያስ አፈወርቂ የባህሪ ለውጥ እኔን ብቻ ሳይሆን ከኔ ይበልጥ የቅርብ ጓደኞቻቸውና የትግል አጋሮቻቸው በነበሩት በነመለስ ዜናዊ፣ አሊ አብደላ ሳላ ላይ የስም ማጥፋት ዘመቻ ያካሂዳሉ። በአገሮቹ ድንበሮች ላይ ወረራ ያካሂዳሉ። ከዚህም አልፎ አቶ ኢሳይያስ ጦር መዘው አካባቢውን አናወጡት። ስለዚህ ግንኙነታችንን ያደፈረሱት የኤርትራው ፕሬዝዳንት ኢሳይያስ አፈወርቂ እንጂን አይደለሁም። ለውጡ መቼና እንዴት እንደተከሰተ በሚገባ እናውቃለን። የኢሳይያስ አዋኪ ስብዕና በአካባቢያችን ብቅ ያለው በ1991 ዓ ምት በወባ በሽታ ተለክፈው ወደ እስራኤል ሄደው ታክመው ከተመለሱ በኋላ ነው። አይሁዶቹ ወባውን ነቅለው በምትኩ ምን እንደተከሉባቸው አይታወቅም። አቶ ኢሳይያስ ከእስራኤል መልስ ነው አካባቢያቸውን መበጥበጥ የጀመሩት። አቶ ኢሳይያስ ከእስራኤል ከተመለሱ በኋላ የፈጸሟቸውን ድርጊቶች ስንመለከት ከተለመደው የፖለቲካ ባህል ውጭ ሆነው እናገኛቸዋለን። የአቶ ኢሳይያስ ስብዕናና ጤንነት በመልካም ሁኔታ ላይ ይገኛል ማለት የሚቻል አይመስለኝም፣ በማለት አልቱራቢ ለመሐመድ ጣሃ ተወከል የተናገሩትን እፎይታ መጽሔት ላይ ታሪኩን ይዞ ወጥቷል። እኛም በ1991 ዓ ም የታተመውን እፎይታ መጽሔትን ስናገላብጥ ያገኘነውን ይህን አንብበናል። እናንተም ብትሰሙት መልካም ነው ብለን እንዲያካፍልናቸው ሌላኛውን አስገራሚውን የቃለ መልስ ክፍል በቀጣይ ይዘን እንመጣለን። ቤተሰቦቻችን ስለ አብሮነታችሁ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳመረብን መልሰን መጣለን። እናመሰግናለን አዲስ